ሰላም እንደምን አላችሁ። ይህ ስለ ወጣቶች የተሰኘው አዲሱ የዩቲዩብ ቻናላችን ነው። በዚህ የዩቲዩብ ቻናላችን ላይ ለወጣቶች ይሆናሉ ብለን የምናስባቸውን አሪፍ አሪፍ የሆኑ ፕሮግራሞችን ይዘንላችሁ ቀርበናል። ቻናሉ አዲስ እንደመሆኑ መጠን ሰብስክራይብ በማድረግ የቻናሉ ቤተሰብ እንዲሆኑ በአክብሮት እንጋብዙታለን። አሁን በቀጥታ ዛሬ ወዳዘጋጀንላችሁ ቪዲዮ እናልፋለን። በዛሬው ቪዲዮአችን ላይ ስለ አደንዛዥ እጽ ሱሶች በወጣቶች ላይ በሚል ዙሪያ እናወራለን። ከዛም በፊት ግን ሱስ በራሱ ምንድን ነው የሚለውንና አንድ ሰው በሱስ ተጠቂ ነው የምንለው መቼ እንደሆነ አብረን የምናይ ይሆናል። አንድ ሰው አንድን ነገር በተደጋጋሚ ሲያደርገውና ወይም ሲተገብረው የዛ ነገር ሱስ ተጠቂ ነው እንላለን። ሱስ በባህሪው ደግሞ ማንነታችንን ማለትም የመንፈስና የአእምሮ ጥንካሬያችንን ያህል፣ ለዛም ነው አንድ ሰው በሱስ ከተጠቃ በኋላ ከዛ ሱስ ለመላቀቅ የሚቸግረው የአደንዛዥ እጽ ሱሶች ለጊዜያዊ ደስታ ብቻ የተፈጠሩ ሲሆን ያንን ደስታ ፍለጋ በተደጋጋሚ በምናደርግበት ወቅት ነው ወደ ከባድ ሱስነት ተቀይሮ መውጣት እንኳን ብንፈልግ ለመውጣት የሚከብደን ደረጃ ሊያደርሰን የሚችል። ከዚህም በተጨማሪ የአደንዛዥ እጽ ሱሶች ለጊዜው ደስታን ይሰጡን እንጂ በራሳችን ላይ፣ በማህበራዊ ህይወታችን ላይ፣ በኢኮኖሚያችን ላይ አለፍም ሲል ደግሞ ራሳችንን እስከመጣልና ህይወትን እስከማጥፋት ደረጃ ሊያደርሱን ይችላሉ። የአደንዛዥ እጽ ሱሶች በጣም እስኪላመዱን ድረስ በራስ የመተማመናችንን ያሳጡናል። ከተላመዱን በኋላ ደግሞ ግድ የለሽ ነው የሚያደርጉን። ይህንንም እንዴት ይሆናል ትሉ ይሆናል። አሁን ለምሳሌ አንድ ተማሪ የሲጋራ ሱስ እየጀመረ ቢሆንና ከጓደኞቹ ተነጥሎ ሲጋራ አጭሶ በሚመጣበት ወቅት ምን ሊፈጠር ይችላል? ያ ተማሪ ያንን ነገር አድርጎ በሚመጣበት ወቅት ልብሴ ሸተታቸው አልሸተታቸው እጅና አፌ ሲጋራ ሲጋራ ሸተተ አልሸተተ ወደሚል ሀሳብ ይገባና በራስ የመተማመን ሙሉ አቅሙን ሊያጣው ይችላል ማለት። ለዚህም ነው ሱስ በራስ መተማመናችንን ያጠፋል የሚባለው። ሱስ ግድ የለሽ ያረጋል ሲባል ደግሞ፣ አሁንም ያ ተማሪ ከጊዜ በኋላ ከሱሱ ጋር ይላመድና ያንን ሲጋራ እንኳን አጭሶ ቢመጣ ከሱ ጋር አዳብት ስላረገ ያሽታ ሌሎቹንም ይሸታቸው አይመስሉም። ስለዚህም ዝም ብሎ መቀላቀል ይጀምራል ማለት ነው። ያኔ ነው ግዴለሽነቱ የሚጀምረው። ከዚህም የተነሳ ማህበራዊ ግንኙነታችንን እጅግ በጣም ሊጎዳው ይችላል። ሆኖም የአደንዛዥ ዕጽ ሱስ በከባድ ሁኔታ ሙሉ ለሙሉ ሰውነታችንን የመቆጣጠር አቅም አለው። ሙሉ ለሙሉ ሰውነታችንን ከተቆጣጠረም በኋላ ትኩረታችንን በመስረቅ ወደ እሱ አቅጣጫ ብቻ እንድንመለከት ያደርገናል። ይህም የሚሆንበት ዋነኛው ምክንያት ሱስ ወደ ከባድ ድብርት ውስጥ እንድንገባ እንደ መንደርደሪያ ቁልቁለት ሆኖ ስለሚያገለግል ነው። አንድ ሰው አንድን ሱስ እንደ መነቃቂያ ወይም እንደ መደሰቻ አስቦ ስለሚጠቀመውና አእምሮ እንደዛ ብሎ ስለተቀበለው ያንን ነገር በሚያጣበት ወቅት ወደ ከባድ እና አላስፈላጊ ወደሆነ ድብርት ውስጥ ይገባል በዚህ አሁን ባለንበት ወቅት ደግሞ በሀገራችን ኢትዮጵያ አብዛኛውን በሚባል ደረጃ በአደንዛጅ እጽ ተለክፈዋል። በሚገርም ሁኔታ ደግሞ ከግማሽ በላይ የሚሆኑት ወጣቱና የሃይስኩል አካባቢ ያሉ ተማሪዎች ናቸው ይህም የሆነበት ምክንያት ሱስ ከጊዜ ወደ ጊዜ ከአስነዋሪነቱ ይልቅ እንደ ፋሽን እየታየ በመምጣቱ ነው ነገር ግን እኛ ልብ ያላልነው ነገር ቢኖር እንደ ቀልድ ወደዚህ ሱሶች ገብተው ለመውጣት ግን በጣም ተቸግረውና ራሳቸውን በከባድ ድብርት ውስጥ እያሰቃዩ ያሉ ወጣቶችንና፣ ከጓደኞቻቸው ከቤተሰቦቻቸው ብሎም ከማህበሬ ህይወታቸው ራሳቸውን አግልለው እየተሰቃዩ ያሉ ብዙ ወጣቶች እንዳሉ ልብ ልልለው የሚገባ ጉዳይ ነው። ይህም አብዛኛውን ወጣት እንግዲህ ወደዛ ሱስ ውስጥ ከገባ በኋላ ለመውጣት ቢፈልግ ግን ከባድ የሆነ ጥንካሬ እና ከባድ የሆነ የመንፈስ ብርታት ሊያስፈልገው ይገባል። ምክንያቱም ያንን ነገር ማድረግ ካልቻለ ያ ከዛ ነገር ለመውጣት በሚፈልግበት ወቅት እጅግ በጣም የሆነ ከባድ ድብርት ሊያጋጥመው ይችላል። በዛም ጊዜ ራሱን ከሌሎች ሰዎች ማግለልን ነው የሚመርጥ። ያንን ነው ልብ ብለን ትሪት ልናደርጋቸው የሚገባው ወደ አደንዛዥ እጽ ሱስ ውስጥ እንደ ቀልድ እየሳቅንና እየተጫወትን ብንገባ እያለቀስን ግን እንደ ቀልድ መውጣት አንችልም። ከዛ ከአደንዛዥ እጽ ሱስ ለመውጣት ከባድ የሆነ ስራ መሰራት ይጠብቅብናል። አንድ ሰው ሱስን ለማቆም ምን ምን አይነት ስቴፖችን መከተል አለበት? በመጀመሪያም ያ ሰው ሱስን ለማቆም ምን ያህል ፍቃደኛ ነው የሚለውን ነገር በደንብ ራሱን መጠየቅ አለበት ምክንያቱም ዋናው ስራ የሚሰራው እዛ ጋር ስለሆነ ነው። አንድ ሰው ሱስን ዝም ብሎ አቆማለሁ፣ አቆማለሁ፣ አቆማለሁ ሳይሆን ከዛ ሱስ ለመውጣት ምን ያህል ፍቃደኛ ነው የሚለውን ነገር ራሱን ደጋግሞ መጠየቅ አለበት። ሲቀጥል ደግሞ የመንፈሳዊና የአእምሯዊ ጥንካሬውስ ምን ያህል ነው የሚለውን ነገር ማየት አለብን። መንፈሳዊና አእምሯዊ ጥንካሬ ማለት ምን ማለት ነው? መንፈሳዊ ጥንካሬ ማለት በስነ ስርዓት ከፈጣሪ ጋር ያለንን ግንኙነት ማስተካከል፣ ጸሎት ማድረግ፣ በየቤተ እምነታችን መሄድ የመሳሰሉትን ማለት ነው። አእምሮአዊ ጥንካሬ ማለት ደግሞ ያ ሱስ እንድናደርገው ሲያስገድደን ወይም ወደ አላስፈላጊ የሆነ ድብርት ውስጥ ሊከተን ሲሞክር ያንን ሱስ ከመጀመራችን በፊት እንዴት አይነት ሰው እንደነበረ ምን አይነት ስብና እንደነበረ አይምሯችንም በመጠየቅ ከሱ ጋር ማለትም ከአይምሯችን ጋር ጦርነት መጀመር ማለት ነው ሌላውም ሱስን በአንዴ ማቆም ስለሚከብድ ቀስ እያለን ያንን ነገር ከምናገኝበት ስፍራ መራቅ ነው በተሻለ መጠን ደግሞ የተለያዩ ባለሙያዎች አሉ እነሱን በማማከር በዚህ መልኩ ሱስን ማሸነፍ እንችናለን ብዬ አስባለሁ። ይሄ ቪዲዮ በትንሹም ቢሆን በእንደዚህ አይነት ጭንቀት ውስጥ ላላችሁ ሰዎች ይረዳችኋል ብዬ ስላሰብኩ ነው የሰራሁት። በቀጣይ እንግዲህ በተለያዩ ቪዲዮዎች እንገናኛለን ብዬ አስባለሁ። ይህ ቻናል አዲስ እንደመሆኑ መጠን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ ላለው። በቀጣይ ቪዲዮዎች እስክን የምንገናኝ መልካም ቆይታ። አመሰግናለሁ።